ሴት ልጅ ሴት ስለሆነች ሳይሆን አንዳንዴ ስሜታዊ ልትሆን ትችላለች። ፍዕለን ይከሰታል። የሆነ ቦታ ላይ የገንዘብ መዋጮ ሲባል ማይክ ይዘው የሚናገሩ ሰዎች ቦታው ላይ ያሉ ሰዎችን ሁሉ አክላቸውን እስኪ ስቱ ድረስ የሚናገሩ ሰዎች አሉ። ኢነ ሚነል በያኔ ለሲሕራ ተብሏል። ከገለጻም ከቃለም ድግምታለ ተብሏል። እጇ ላይ አንገቷ ላይ ሙሉ ሰውነቷ ላይ ያለውን አራግፋ ሰጥታ ልክ ስትወጣ ጫማዋን ስታደርግ ትነቃለች። ባል የምንለው ነው። ከአሁን በኋላ ጌጥ ኬት ለማመጣ ነው ለሀገሪ ታሪክ ተበድረው የሚሰጣው ያን ብድራቸውን ለመክፈል ወራት አመታት የሚቸገሩ በሚያስቧል በልክ መሆን አለበት ሁሉም ነገር። ኋላ ላይ የሚያሳዝን ሕይወትም የሚያናጋ ነገር እንዳታደርግ ከማለት አንፃር فاسالوا اهل <سؤال> الذكر ان كنتم لا تعلمون

ወነሳኢዩ ነሳኢና ብኑማጃ እብኑ ማጃ ዝግበውታል። ወዛዳ እብኑ ማጃ ጨመሩ ኢላ ብኢዝኒ ዘውጅሃ፣ በባሏ ፈቃድ እንጂ የሚል ቃል ጨመር። ሴት ልጅ ባሏ ካገባት በኋላ ገንዘቧ ላይ ውሳኔ ማስተላለፍ አትችልም፣ እንደፈለገች ማድረግ አትችልም። ኢላ ብኢዝኒ ዘውጅ፣ በባሏዋ ፈቃድ እንጂ። ወነሳዩ ነሳኢ ሐዲሱን ሲያስተላልፉት ቢለፉብ ሂባ

ሐዲሱ ያሰፍሩት በመሰረቱ ችግር የለም። ዋና የሚፈለገው የረሱሉ ሐዲሱ ነው። ከዛ በፊት ከዛ በኋላ ያለው ምንጭ ነው። ከማን ተላለፈ ማን ዘገበው ነው። ዓን ዓብድላሂ ብኒ ዓን ዑመር ከነቢይ እንዳስተላለፉት፣ አቡ ሁሬራ ከነቢ እንዳስተላለፉት፣ ከዛ የሚፈለገው ነቢ የተናገሩት ነው። መጨረሻ ላይም ረዋሁ አልቡኻሪ፣ ረዋሁ ነሳይ የሚባለው ማን እንደዘገበው የት እንደሚገኝ ገላጭ ነው። በዚህ መልኩ ቢሆን መልካም የተሻለ ነው።

የሐዲት እውቀት ላይ ብዙም ትኩረት የማያደርጉ ዋና የነቢይን ቃል ብቻ ቃለ ረሱሉላህ አን ረሱሊላህ ካነ ረሱሉላህ እያሉ ያስተላልፋል። ይህም ብቻ የነቢይ ንግግር መሆኑ ከተረጋገጠ፣ ነገር ግን ጥናት ለሚያደርግ ሰው፣ ለአንባቢ ሐዲሱን ማን የተናገረው ማን ያስተላለፈው ከነቢይ የማን ሐዲት ነው? የአቡ ሁረይራ ነው? የአይሻ ይሄ ማወቅ ሌላ ስራ ይሆናል። ከዛሊክ የሐዲቱን ትክክለኛነት ለማጣራት ምንጩ ካልተነገረ አኽረጀሁ

ወጪ ማድረግ የሚለውን ሁሉ ያካትታል። አምር የሚል እዚህ ሐዲስ ርእሱ መጠቃላይ መልእክቱ ሴት ልጅ ያለ ባሏ ፈቃድ ገንዘቧን ወጪ ማድረግ እንደማትችል ነው። ነገር ግን አንዳንድ የሐዲስ ተንታኞች ላየጁዙ ሊልመርአት ዓጢየቱን ፊማሊሃ አይ ፊማሊ ዘውጂሃ አለዚ ብየድሃ ብለው ለመተርጓም ሞክረዋል። ላየጁዙ ሊልመርአት ለሴት ልጅ አይፈቀድም። አምሩን ውሳኔ ማስተላለፍ የሆነ ነገር ማድረግ ገንዘብን በተመለከተ ፊማሊሃ ማሊሃ በገንዘቧ ገንዘቧ የተባለው ፊማሊ ማሊ ዘውጂሃ አለዚህ በየዲሃ እጇ ላይ ባለ በባሏ ገንዘብ ላይ ንብረት ላይ መወሰን አትችልም ማለት ነው የተፈለገዋል። ለምን ማሊሃ ገንዘቧ ለምን ተባለ? የባሏ ገንዘብ ከሆነ የተባለ እንደሆነ በእሷ ኃላፊነት ስር ስላለ ነው። በውክልና ሊሆን ይችላል፣ በጠባቂነት ሊሆን ይችላል፣ አብሮ በመስራት ሊሆን ይችላል። ገንዘቡ በመሰረቱ የባል ነው። እሷ እየጠበቀች ነው እያስተዳደረች ነው። በዚህ ሁኔታ ላይ የእሷ ገንዘብ እንደሆነ ነው የሚታይ ስለምጠብቀው ስለምታስተዳድረው። ነገር ግን ባለቤትነቱ የባን ከዚህ ሐዲስ የተፈለገው ይሄ ነዋ። ፊማሊሃ አይ አለዚ ብየዲሃ ሊዘውጂሃ፣ ይህ ከሆነ መስጠቱ ሐራም ይሆንባታል። ሐዲሱ ተርጀማው ትክክል ነው ማለት ነው። ላየጁዝ አይፈቀድም፣ ሐራም ይሆናል። ማንኛውም ሰው ገንዘብ አስቀምጦልኝ ያዙልኝ ካለ ያለ ፈቃዱ ወጪ ማድረግ አይቻል። ሱቅ ሰው አስጠብቆን ሄዶ እስኪመጣ ድረስ ለማኝ ቢመጣ ከሱ አንስተን መስጠት አንችልም። ልክ እንደዚሁ ሴት ልጅ ከባሏ ገንዘብ ላይ ያለ ፈቃዱ መስጠት አትችልም የተባለው በዚህ ከሆነ ሐዲቱ ትክክል ነው። ተርጀማውም ባቡ ላይ ያለው ርዕስም ትክክል ነው። ሴት ልጅ በባሏ ገንዘብ ያለፈቃዱ ፈቃዱ ወጪ ማድረግ አትችልም። ነገር ግን ሌሎች የሐዲት አዋቂዎች ሐዲቱ እንዲህ አይነት መልእክት የለውም ፊማሊሃ ማለት ፊ ማሊሃል ኻስ በራሷ ገንዘብ ማለት ነው። ለምንድን ነው ታዲያ በራሷ በገዛ ገንዘቧ ያለ ባሏ ፈቃድ ወጪ ማድረግ አይቻልም የተባለው? ማዋል የሌለበት ቦታ ላይ ልታውል ትችላለች። ወጪ ማድረግ በሌለባት መልኩ ወጪ ማድረግ የሌለባትን ያክል፣ ወጪ ሊደረግለት ለማይገባ ነገር፣ ለማይገባው ሰው ወጪ ልታደርግ ስለምትችል ባሏን ማማከር ማሳወቅ አለባት። ባሏ ከፈቀደ ካፀደቀ ትሰጣለች፣ ካልሆነ ይቀራል። ስለዚህ ባሏን አማክራ እንጂ አስፈቅዳ እንጂ አትስጥ ከተባለ ገንዘቡ የራሷ እስከሆነ ድረስ ያለ ባሏ ፈቃድ መስጠት አይቻልም የሚባለው አደበን ወስትሕባበን ነው። ላውጁበን የፊተኛው እጇ ላይ ባለ በባሏ ገንዘብ ከሆነ ማስፈቀዱ ዋጅብ ነው፣ ሳያስፈቅዱ መስጠቱ ሐራም ነው። በሁለተኛው ከሆነ ገንዘቡ የራሷ ነው። ያለ ባሏ ፈቃድ አትስቴት ተባለው ማዋል የሌለባት ቦታ ላይ መስጠት የሌለባትን ያክል መስጠት በሌለባት ጊዜ ላይ ልትሰጥ ትችላለች። እንደ ወንድ ስለ ገንዘብ ላታውቅ ትችላለች፣ ሁሉ ሴት ማለት ባይሆን ይህ ከተባለ ውጁበን ሳይሆን አደብን አደብን ከመጠበቅ አንጻር እስቲህባብን ተወዳጁን ከማድረግ አንጻር ሐዲሱ የሚያሳየው ይሄን ነው። ሁለተኛውን ሁለተኛው የራሷ የገዛ ገንዘቧንም ቢሆን ባሏን ሳታስፈቅድ መስጠት የለባትም ሳታስፈቅድ መስጠት የለባትም፣ የሚባለው በላጩን ከመግለጽ አንጻር ባሏን አስፈቅዳ እንጂ መስጠት የለባትም። ይሄ ነው የሚሻለው፣ ተመካክረው ማድረጉ ነው የሚሻለው። ይህ ነጥብ ላይ ሴት ልጅ በገዛ ገንዘቧ ያለ ባሏ ፈቃድ ወጪ ማድረግ ትችላለች? አትችልም? የሚለው ሚለው ነጥብ ላይ የሊቃውንት ውዝግብ ኪላፋል። የባሏን ገንዘብ ያለ ፈቃዱ መስጠት አትችልም። ጥቃቅን ነገሮች ቤት ውስጥ ያሉ ምግብን መሰል ነገሮችን በጥቅሉ ነግራው ለለማኝ ብሰጥ ለተቸገረ ሰው ብሰጥ እንደምትችል አጅሩም የጋራቸው እንደሚሆን የሚያሳይ ሀዲት አለ። ይሄንም እሱ ማይቃወም መሆኑን ካወቀሽ፣ አጠቃላይ ጠባዩን ፍላጎቱን ከተረዳች እንዲሰጥ ማይፈልግ መሆኑን ካወቀች ይሄንም ቢሆን ማድረግ የለባትም መስማማት አለባቸው። አንዳንዴ የተቸገረ ሰው የተራበ ሰው ቤት አንኳኩቶ ሊጠይቅ ይችላል። ይሰጣለሁ ለስቶይ ካለች፣ አዎ ካለ ሁሌም ይቻላል ማለት ነው። ቤቷን በማይጎዳ መልኩ። አይ ካለሳ አቻ ለየት ያለ ችግር ከገጠመ ማማከር አለባት። ፈቅዶ በሚሰጥበት ጊዜ ጥቅሙ አጅሩ የጋራቸው ይሆናል። አማ የግሏ ገንዘብ ላይ የግሏ ንብረት ላይ በዕለሞች መሃል ኪላፍ ተፈጥሯል። አልኢማም አለይቲ ብኑ ሳዕድ ታላቁ የቀድሞ በኢማሙ ሻፊዒ በኢማሙ ማሊክ ዘመን የነበሩት የግብፅ ኢማም ጥቃቅን በሚባሉ ገንዘቦች ላይ ወይም ጥቃቅን ወጪዎች ላይ እንጂ የራሷን ገንዘብ ቢሆን ያለ ባሏ ፈቃድ ወጪ ማድረግ አትችልም የሚል አቋም አላቸው። አልኢማም አለይተ ብን ሳዕድ አለይተ ብን ሳዕድ እንደ ኢማሙ ሻፊዕ እንደ ኢማሙ ማሊክ ኢማም ናቸው። እንደውም ከኢማሙ ማሊክ ይበልጣሉ። ጥሩ ደረሳ አልገጠማቸውም እንጂ ተብሏል። ኢማም ማሊክ ጥሩ ጥሩ ደረሳዎች ገጥመዋቸው ነው ዕልማቸው የተሰራጨው የተስፋፋው። አለይተ ብን ሳዕድ ግን አስተምረዋል፣ ለፍተዋል፣ ብዙ ነገር አድርገዋል። ኢማምነት ደረጃም ደርሰዋል። ነገር ግን ጠንካራና ጥሩ ብዙ ደረሶች አልነበሯቸውም ተብሏል። ኢማሙ ሻፊዒ ሁሉ ከእሳቸው ለመማር እቅድ ነበራቸው። ወደ ግብጽ ተጉዘዋል፣ ግን አላገኟቸው። እኚህ ታላቅ ኢማም ትንንሽ ወጪዎች ካልሆነ በስተቀር ትልልቅ ወጪዎችን ማድረግ የለባትም ያለ ባሏ ፈቃድ ብለዋል። ኢማሙ ማሊክና የተወሰኑ ዑለማዎች ከንብረቷ ከአንድ ሶስተኛ በታች ከሆነና አስተዋይ ሴት ከሆነች ወጪ ማድረግ ትችላለች። ከንብረቷ ከአንድ ሶስተኛ በላይ ከሆነ አስተዋይ ሴትም ጋር ብትሆን ስለ ሒሳብ ስለ ገንዘብ ብታውቅ እንኳን ከአንድ ሦስተኛ በላይ ወጪ ማድረግ አትችልም ብላ። ነገር ግን ኢማሙ ሻፊዒን ጨምሮ አብዛኞቹ የፊቅህ አዋቂዎች ሴት ልጅ አስተዋይ እስከሆነች ድረስ ያኒ በሞኝነት የምትጠረጠር እስካልሆነ ድረስ የገዛ ገንዘቧን እንደፈለገች ማድረግ ትችላለች። ማሙሻፌን ጀምሮ ብዙሃን የፊቅህ ሊካውንት የመረጡት ሴት ልጅ በራሷ ገንዘብ የፈለገችውን ወጪ ማድረግ ትችላለች። ትንንሽ ወጪዎች ከሆኑ ከአንድ ሦስተኛ በታች ከሆኑ ተብሎ አይገደብም። ነገር ግን አንድ መስፈርት አለው፣ ኢዛ ለም ተኩን ሰፊኸ ሞኝ ካልሆነች ተብሎ ሞኝ ከሆነች እሷ አይቻልም ማለት ነው። ለምን ከተባለ ሞኝ ገንዘቡ የሚታገደው ሴት ብቻ ሲሆን አይደለም። ወንድም ቢሆን ለአካል መጠን የደረሰ ትልቅም ሰው ቢሆን ገንዘቡን ዝም ብሎ የሚያባክን ከሆነ የገንዘብ እገዳ ይደረግበታል። በሸሪያ ፍቅህ ላይ ኪታቡል ቡዩዕ ላይ ሓጅር የሚባል ባባል የሚያባክን ሰው በተለይ የሰው ዕዳ ኖሮበት ዕዳውን ሳይከፍል ገንዘቡን ዝም ብሎ የሚበትን ለሚመለከተው አካል ባለ ዕዳዎች አመልክተው ገንዘቡን ማሳገድ ንብረቱን ማሳገድ ይችላል። ከዛ በኋላ የሙስሊሞች መሪ ወይም እሱ የወከለው አካል ቤተሰብ የሚሆን ሌላ የገንዘቡን ጉዳይ ይከታተላል። መከፈል ያለበትን ይከፍላል። መሸጥ ያለበትን ይሸጣል። ባል ሙጀር ስለዚህ ሞኝ ከሆነ የገንዘብ አያያዝ ማያውቅ ከሆነ ይታገዳል። የቲሞችም እንደዚሁ ለአካለ መጠን ያልደረሱ የቲሞች ንብረታቸው ወሱያ በተነገረው ሰው እጅ ይቀራል። ለአካለ መጠን እንኳ ቢደርሱ የገንዘብ አያያዝ ማያውቁ ከሆነ አይሰጣቸው። ስለዚህ እህቴ በሆነ ባልሆነው ለምንድን ነው እስላም የሴት ልጅ ነጻነት የሚያጠባው? አትበይም ይሏሉ አሉ። ሱብሐነሏህ! እስላምን የሚጠረጥሩ ማለት ነው በምክንያት ነው። አስፈተሽ ተመልከሴ ከጾታ ጋር የተያዘ ሳይሆን ከሁኔታዎች ጋር የተያዘን። የቲሞች ወንድም የሆኑ ሴት ለአካል መጠን እስኪደርሱ ንብረታቸው ወሱያ ልጆቹን ንብረቱን የመጠበቅ ኃላፊነት በተሰጠው ሰው እጅ ይቀመጣል። ሄና አነስቱ ሚንሁም ሩሽዳ አስተዋይነትን፣ ገንዘብ አያያዝን፣ ጥንካሬን ከእነሱ ከነሱ ልብ ካላችሁ ስጧቸው ይላል። ለአካለ መጠንም ደርሰው ገንዘብ አያያዝ ካላወቁ ካልበሰሉ አይሰጣቸው። ሀያ ሰላሳ አርባ ዓመቱን ከቢ የሚያስፈልገው ወጪ ይደረግለታል እንጂ አይሰጥም። ገንዘብ ገንዘብ የህይወት መሰረት ነው። ቁርአን ላይ በዚህ መልኩ ተገልጿል። እዚህ ለሚያባክን ሰው ዝም ብሎ አይሰጥም። ገንዘብ የአላህ የወራሽን የቤተሰብ አንድ ሰው ለፍቶ ላቡን ጠብ አድርጎ ቢያመጣውም ገንዘቡ የሱ ብቻ አይደለም ለዚህ ነው ኢማሙ ማሊክ ከአንድ ሶስተኛ በታች ከሆነ ወጪ ማድረግ ትችላለች አስተዋይ እስከሆነች ድረስ ከአንድ ሶስተኛ በላይ ከሆነሳ አይቻልም አሉ ለምን ንብረት የእሷ ብቻ አይደለም ማለት ነው የወራሾችም ጭምር ኢስላም ራሱን የቻለ የገንዘብ አያያዝ ሲስተም አለ ስርዓት አለ የገንዘብ ማግኛ መንገዱንም በተመለከተ ወጪ ማድረጊያ መንገዱንም በተመለከተ አያያዙንም በተመለከተ ኢስላም በቂ የሆነ በያናል ማብራሪያል። ከሶስተኛው ክፍለ ዘመን ጀምሮ በገንዘብ ጉዳይ ዑለማዎች ሰፋዋል። ከሶስተኛው ክፍለ ዘመን ጀምሮ በገንዘብ ዙሪያ ዑለማዎች ሰፋዋል። ገንዘብ በመልኩ መሰብሰብ እንዳለበት የህዝብ ገንዘብ የሀገር ገንዘብ ይላገል ይላል። ኢስላም ሙሉ የሆነ ዲን ነው። እኛ ከመማር ወደ ኋላ ብለን ነው ዛሬ ነጮች ቀድመውን ሄደው፣ በዱንያው ጉዳይ ላይ እነሱን ወደ ላይ የምናየው፣ ከእነሱ የሚመጣን ነገር እንደ ትልቅ ምንቆጥረው። ወላይ ከእስላም ወስደው ያደጉ የሚባሉ ሀገራት መተዳደሪያ ህጋቸውን ያረቀቁት ከእስፔን እስላማዊ ስልጣኔ በመነሳት ነው። የስፔን እስላማዊ ስልጣኔ የተመሰረተው ቁርአን ሐዲስ ላይ የኢማሙ ማሊክን መድሀብ መሰረት አድርገው አንዳንድ ያደጉ የረቀቁ ከፍ ያሉ ሀገራት የህግ መንግስታቸው አንዱ ምንጭ የኢማሙ ማሊክ መድሀብ ነው ተናግሯል። አንዳንድ መሪዎች እኛ እንኳ የሀገራችንን ህግ ያረቀቅነው ከስፔን ስልጣኔ በመነሳት ነው፣ ከኢማሙ ማሊክ መድሀብ በመነሳት ነው። እናንተ ምን ሆናችሁ ነው? ምስሊሞች ቁርአንን የሚመስል የኢማም ማሊክን መድሀብ የሚመስል እውቀት ይዛችሁ

ማይክ ይዞ የሚናገሩ ሰዎች ቦታው ላይ ያሉ ሰዎችን ሁሉ አክላቸውን እስኪስቱ ድረስ የሚናገሩ ሰዎች አሉ። ኢነ ሚን አልበያኒ ለሲህራ ተብሏል። ከገለጻም ከቃለም ድግምታ አለ ተብሏል። እጇ ላይ አንገቷ ላይ ሙሉ ሰውነቷ ላይ ያለውን አራግፋ ሰጥታ ልክ ስትወጣ ጫማዋን ስታደርግ ትነቃለች። ባሌ የምንለው ነው። ካሁን በኋላ ጌጥ ጌጥ ላመጣ ነው ይላገሪ ታሪክ ተበድረው የሚሰጡ አሉ። ያም ብድራቸውን ለመክፈል ወራት አመታት የሚቸገሩ ሚያስቧል በልክ መሆን አለበት ሁሉም ነገር። ኋላ ላይ ሚያሳስት ህይወትን የሚያናጋ ነገር እንዳታደርግ ከማለት አንጻር ዕሙምን ይህ ሐዲት በላጩን ነው የሚገልጸው። በላጩ ተመራጩ ሴት ልጅ በገንዘቧ ያለ ባሏ ፈቃድ ውጪ ልታደርግ ውሳኔ ልታስተላልፍ አይገባም። የተወሰኑ ዕለሞች የባሏ ገንዘብ ከሆነ ብለዋል። የተወሰኑት ከአንድ ሦስተኛ በላይ ከሆነ ብለዋል። ሰፊ ኺላፍ አለብ በላጩና ተመራጩ የራሷን ገንዘብ እንደፈለገች ማድረግ ትችላለች አስተዋይ ከሆነች ከወንድ የበለጠ አስተዋይ የሆኑ የገንዘብ አያያዝ የሚችሉ ሴቶች አሉ በነቢይ ዘመን ሀብት ንብረት የነበራቸው ዘካ የሚያወጡ ሴቶች ነበሩ ዘይነብ የአብዱላህ ብን መስዑድ ባለቤት ወደ ነቢ መታ ወደ ነቢ መታ ዘካ ልታወጣ እንደሆነ ባለቤቱ የአብዱላህ ብን መስዑድ አቅመ ደካማ እንደሆነ ነገራቸው ለባሌ መስጠት ይችላል ወይ ብላቸው አውም ብለዋል የራሷን ገንዘብ ራሷ ትመራ ነበር ማለት ነው። መይሙና አይ ነቢ ባለቤት ነቢን ሳታስፈቅድ ሳታሳውቅ ባሪያዋን ነጻውጥታለች የራሷ የሆነም ባሪያ። ያዚህ አስተዋይ ሴት ከሆነች ብለህ ሴት ከሆነች በሸሪዓ ታይቶ አቅል ባለው ሰው ታይቶ ምንም ችግር የለውም ያልፋል የሚባል ነገር ላይ በመጠኑ ወጪ ብታደርግ ችግር የለውም። ሳታባክ ነገር ግን የባሏን ባህሪ ማወቅ አለበት። አንዳንዴ ባሏ ጃሂል ይሆናል። የሰደቃን ተጦፋት የማይወቅ ሊሆን ይችላል። ሌላ ጊዜ ደግሞ የስስታምነት በሽታ ያጠቃው ሊሆን ይችላል። ለምን የተደረገ ብሎ ቤትን የሚበጠበጥ ከሆነ ወጪ ባደረገች ቁጥር ከእሷ ጋር የሚጣላ ከሆነ ቤትን ያፈረሱ የሌሎችን ቤት መገንባት ሞኝነት፣ ብልህነት አይደለም ሞኝነትም። የሰደቃውን ማጅር ሳያጡ፣ የቤትንም ሰላም ሳያጡ በሁለቱ መሀል ወብተጊ በይነ ዛሊከ ሰቢላ፣ መካከለኛ መንገድ ይዞ መጓዝ ባለን ማለማመድ የሰደቃን ትርፋት መንገድ ሰው የመርዳትን ጥቅም ማሳወቅ አንዳንዴ እሱን ራሱ መወከል። እንዲህ አይነት ነገር ላይ ተሳትፎ አድርጉ ተብሏል፣ መድረሳ ስሩ ተብሏል፣ መስጅድ ስሩ ተብሏል፣ ለሆኑ የቲሞች በጋራ የሆነ ነገር ይደረግ ተብሏል። እዛ ላይ ውጪ ማድረግ ፈልጋለሁ እንካ ይህን ወስደ ሰጠልኝ ማለት እሱንም አለማመድ። ከሰጠ አልሐምዱልላ፣ ካልሰጥ አጅሩ ተገኝቷል። ዛሬ ባይሰጥ ነገር ይሰጣል። በዚህ የመጣ ብቻ ቤታቸውን ትዳራቸውን ያጧል። እኔ ሁሌ ሰደቃ መስጠት ወዳለሁ፣ እሱ አይወድም፣ በየጊዜው ከመጨቃጨቅ መለያ ትፈልጋለሁ የሚሏል። አንድ መንገድ ብቻ አይደለም ያሉ ብዙ መንገዶች አሉ። አሁን እንዳልነው ማማከር፣ ማስፈቀድ፣ አንዳንዴ እሱን መወከል። ዛሬ ካልተሳካ ነገ ከነገ ወዲያ ሊሳካ ይችላል ማለት ነው። ሌላ ጊዜ ደግሞ ለእሱ ዘመዶች መስጠት የመስጠትን ጥቅም ያውቀዋል። መስጠት የሚፈልጉትን ነገር ለባዕድ ከመስጠት ለራስ ዘመድ መስጠት መልካም። ሌላ ጊዜ ደግሞ ባልን ለማሰልጠን፣ ለማንቃት፣ ለማረጋጋት ለሱ ዘመዶች መስጠት፣ የተቸገረች ህት ካለችሁ፣ አክስት ካለች፣ ጓደኛ ካል አጅር ማግኘት እፈልጋለሁ ካለ ጓደኛ ሱጥልኝ የግድ ከባለቤቴ ነው ብሎ መናገር ማይተበቀበት ዝም ብሎ ይስጥ፣ እሱ እንደሰጠም ይቆጠርለት። ከፈለግ ለዝሙተኛ፣ ለሚቀማ ሰው፣ ለሌባ ሰደቃ ተሰጥቷል። ሰዎች አወሩ፣ ዛሬ ይጨራሽ፣ ለዝሙተኛ ተሰጠ፣ ለሌባ ተሰጠ፣ የሰጠው መስጠቱ ያገኛል።

ሴት ልጅ በገንዘቧ ወጪ ማድረግ እንደምትችል ከሚያሳዩ ሐዲቶች ጋር ስለሚጋጭ ደዒፍ ነው ያሉ ዑለማዎች አሉ። ሐዲቱ ነገር ግን ደዒፍ ነው፣ ለምን ትክክል ነው። የተፈለገበት አይወደድም፣ ሳታስፈቅድ ማለት ነው። ሳታስፈቅድ ብትሰጥ አጥፍታለች፣ በተወሰነ መልኩ መደረግ የሌለበት አድርጋለች። ግን ሰደቃዋ ትክክል ይሆናል። ለምሳሌ ሴት ልጅ ባሏን ሳታስፈቅድ ሱና ጾም አትጾም ተብሏል። ዝም ብላ ጾመች፣ ሱም አላስቋረጣትም፣ አጀር ታገኛለች በጾምዋ ግን ሳታስፈቅድ በመጾሟ ሚጎድልባት አጅር ይኖራል። እዚህም ያኔ ተባለው ያኔ ተፈለገው ብላ ወላሁ ተዓላ አዕለም። የዛሬ ደርሳችን እዚያ በቃል ወቢላሂ አተውፊቅ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።